አሰላሙ አለይኩም ሀባይቤ እንዲሁም የሌላ ሃይማኖት ተከታዮች እንደምን አላችሁ? ሰላማችሁ ብዙት ይበልልኝ። ለዛሬ ይዘላችሁ የመጣሁ ወቅቱ ረመዳን ነው ለረመዳን የሚሆን ሻወርማ ነው። ኢንሻአላህ በጣም ለዚህ የሚያምር ነው። እስከ መጨረሻ ከእኔ ጋር ሆኖ መጀመሪያ ሶስት ማንኪያ የሚያክል ዘይት ዘይቱን ተጠቀምኩ። እንዲሁም ዶሬን በእንደዚህ አይነት መልኩን ከተፍኩትኝና ትንሽ ጠበሳ አድርጌ ውሃውን መጠጥ ካረገልኝ በኋላ ደግሞ አንድ ሽንኩርት እንዲሁም ካሮት ፈቅፍቄን ካሮት ግማሽ የሚያክል ካሮት ማለት ነው። ከዛ በኋላ ካሮትና ሽንኩርቱን ከዶሮ ጋር ትንሽ አምስት ካረኩቴን በኋላ ደግሞ ቅመማ ቅመም ጨምራለሁ። ቅመማ ቅመሙ የምንጨምረው በአራት መሸከል ግማሽ ማንኪያ እንዲሁም ፓውደር የነጭ ሽንኩርት እንዲሁም ቆንዶ በርበሬ፣ ፓፕሪካ የሚያቃጥልና የተጠቀምኩት በርበሬ ማለት ነው። እንዲሁም ጨው ጨምሬያለሁ ግማሽ ግማሽ ማንኪያን የተጠቀምኩትኝ ከሁሉንም በስ ቆንዶ በርበሬ ሩብ የሚያክል ማለት ነው። ጠብሰን ከጨረስን በኋላ ደግሞ ሊወጣ ሲል አካባቢ ወይ ከሱ ባህራዊ በቅዶንስ እናንተ የምትወዱትን መረጫችሁ የሆነ ታደረጉትና ከእሱ ጋር ታዋህዱታ አላችሁ ማለት ነው። ከዛ በእንደዚህ አይነት መልኩ ጨርሰናል። አሁን ወደ መስራታችን እንገባለን። ይህን የሻወርማ የሚሸጥ ጃህዙን ያለ ከሱፐር ማርኬት ነው የተጠቀምኩትኝ። አሁን አንዷን አራት ቦታ ነው የምከፍለው ማለት ነው። ከዛ አብረን መና ይሆናል። እስከዛው ሃዋይዊ ሼር ላይ ኮሜንት እያረጋችሁ ሰብስክሪብ እያላረጋችሁ ካላችሁ ደግሞ ሰብስክሪብ እያረጋችሁ አበረታቱኝ። አሁንም በድጋሚ የምታበረታቱኝ አላህ ይስጥልኝ፣ አላህ ያክብርልኝ። አመሰግናችኋለሁ። ሌሎቹም ቤተሰብ ሁኑ እላችኋለሁ። እንሻላህ ብዙ ነገር የምንማማርበት ነገር አለ የእናንተ ሞራላችሁ አይለየኝ እያልኩ እንሻላ ወደ ስራይን ስገባ ደግሞ አንዷን አራት ቦታ ሰነጥቀዋለሁ። ከሰነጠቀችን በኋላ ደግሞ እንዴት አድርገ እንደምናጣብቀው አሳኛችኋለሁ። እንሻላ ከኔ ጋር ቆይ። አሁን በእነዚህ አይነት መልኩ ከያዝነው በኋላ ዱቄት በጥብጠን በውሃ እናጣብቀዋለን ማለት ነው። ይህን ለሳሙሳ በጥብጠን የምንቀባው ማለት ነው። ከዛ ገልብጠን ነው የምናስቀምጠው እንዳይፈታብን አሁን በእንደዚህ አይነት መልኩ ሰርተን ከጨረስን በኋላ ዋትራችን እናዘጋጃለን። እንዲሁም ኦቨናችን እንለኩሳለን። እንዲሁም ዶሮ እየቀደም የሰራ ነው እናዘጋጃለን። ላይ ላይ ደግሞ ምን እንጨምራለን? ቺዝ የፒዛውን ማለት ነው ሞዛሬላ ቺዝ እንጨምራለን። እኔ ትንሽ ነው ስላለኝ ነው እንጂ እናንተ ትንሽ በዛ አድርጎ ከዶሮውን ስናዋህደው ሲቀልጥ ሲያያዝ ጣዕሙም ውበቱም ያምራል። እና እናንተ ትንሽ ጨመር አድርጉበት ማለት ነው። ከዛ በኋላ በእነዚ አይነት መልኩ እንሞለዋለን። ከሞላነው በኋላ ባትራችን ላይ እንደረድር እና ኦቭኑ ላይ እንከተዋለን። ኦቭኑ የምንከተው ችዙ እንዲገልጥልን ብቻ ነው እንጂ ለሌላ ነገር አይደለም። ከፈለጋችሁ ላይ ላይም ችዙ ትንሽ መጨመር ትችላላችሁ። ካልፈለጋችሁ እንደምርጫችሁ ነው። አሁን በነዚህ አይነት መልኩ ባትራይ ላይ ከደረደርኩትም በኋላ ወደ ኦቭኔን እከተዋለሁ። ኦቭኔ ላይ እስከሚ ትንሽ እስከሚቀልጥልኝ ጅዙን ምን እናዘጋጃለሁ። ሶስ ሶስንም ማዘጋጆ ግማሽ ጎባያ፣ ርጎ አንድ ማንኪያ ሌሞን እንዲሁም ትንሽዬ ነጭ ሽንኩርት ነጭ ሽንኩርት አታብዙበት፣ ትንሽዬ በጣም ይገናል። ስለዚህ እንዲሁም ፓፕሪካ ጭማቅ ጨው ጨምረን በደንብ እናዋህደዋለን። ከዋህድነው በኋላ ከምን ሰራ ሻወርማ በመሀል አድርገን እየጠቀሱት የሚበሉበት ማለት ነው። አሁን ቅድም የሰራ ነው ሰስ እዚህ መሃል እናረጋለን። እና ሐባይቢ መኮረት ዲና ረመዳን ነው። እንደገና ደግሞ በጣም ቀላል ቀላል ቀላል ስራ ነው። ሱፍራም ያደምቀዋል። ጣሞም ለዚዝ ነው። አሳምራችሁ ሱፍራችሁ ላይ አቅርቡ። ትወድታላችሁ እያሰባለሁ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንዲሁም ቪዲዮን ከወደዳችሁ ላይክ አድርግልኝ። ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ እያረጋችሁ አበረታቱ። ወይም ቤተሰብ የሆኑ እላችኋለሁ። እንሻላ ይሄ ደግሞ እንደገና በእንደዚህ አይነት መልኩ መስራት ትችላላችሁ እና ሀዋይቤ በሌለ ቪዲዮ እስከምንገናኝ እናንተ ምንም ችላ ባይ ባይ።